ሰላም ጤና ይስጥልን። የአንድነት ሚዲያ ተከታታዮች እንደምን አላችሁ? ሚያዝያ 16 2017 ዓመተ ምህረት ከአንድነት ሚዲያ ዜና እናሰማለን። ተከታተሉ። በሶስተኛ ክፍለ ጦር በትናንት ነው ምሽት 12 ሰዓት ፒኤም ቲሊሊ ዘንጋና ብርጌድ ትሊሊ ከተማ በመግባት በሰራው ኦፕሬሽን ስድስት የጠላት ኃይል ወደ ሲኦል ተሸኝቷል። አንደኛ ክፍለ ጦር በትናንት ለሁለት ከጭንባ በሶስት አቅጣጫ ከሀፕተና ወደ ሚሽንቲ የተንቀሳቀሰው ከፍተኛ ቁጥር ያለው ኃይል ክፉኛ ተመቷል። ቁጥር ያልታወቀ ሙትና ቁስተኛም ሆኗል። በሌላ ተጋድሎ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በጠላት ላይ ደማቅ ድልን ተጎናጽፏል። የጠላት ኃይል በቀን 10 2017 ዓ.ም በዕለተ ስቅለት ከጃዊ ከተማ ወደ ጃሂ ማላ ቀበሌ ሲንቀሳቀስ ከሃያ በላይ የጠላት ኃይል መደምሰሱ የሚታወስ ነው። ይሁንና ጠላት ጃሂ ማላ ማህበረሰብ በማፈናቀል የትንሳኤ በዓልን ሳያከብር ቀርቷል። በሰለጠኑ ሀገራት እንኳን በዓሉን አስመልክቶ የተኩስ አቁም ስምምነት ተደርጓል። የኢትዮጵያ ይሁዳዊ መንግስት ግን ንጹሃን አማሪዎችን በግፍ እያረዳ እያሰቃየ ይገኛል። ከዚህ ጋር ተያይዞ በዛሬው እለት ማለትም በቀን 16 2017 ዓመተ ምህረት የ የበረሃው መብረቅ ነበልባሎች የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ታሪክ መስራት ችለዋል። የእሳት ነበልባሎች የፍሬም ብርጌድ እና የክፍለ ጦሩ ተወርዋሪ የምድር ድሮን ሻለቃ እንዲሁም ነጋሽ ብርጌድ ደምሰስ ብርጌድ መተከል ጣና በለስ ብርጌድ መብረቁ ብርጌድ አብዬ ነጋሽ ብርጌድ በጥምረት የጠላትን አከርካሪ በመስበር በርካታ የጠላት ሀይል መደምሰስ ሲቻል በርካቶች ሙትና ቁስለኛ ማድረግም ተችሏል ከ ሀምሳ አንድ በላይ የጠላት ኃይል ሲደመሰስ ከ20 በላይ ከባድ እና ቀላል ቁስለኛ ማድረግም ተችሏል በዚህ የተበሳጨው አማራን ጨፍጫፊው መንግስት አርሶ አደር ቤት በድሮ በመምታት አምስት ንጹሃን ቤተሰቦችን የገደለ ሲሆን ሰባት የሚደርሱ ቤተሰቦችን አቁስሏል። ሌላው ከሞት የተረፈው የጠላት ኃይል ለማትረፍ ከጃዊ መተከል በመነሳት ሁለት ብረት ለበስ ታንክ እና አንድ ዙሪያ ሶስት ይዞ በመንቀሳቀስ ሬሳውን ቀብሮ ተመልሷል። በዚሁ ጃዊ ላይ ውጊያ የከበደው ጠላት ህጻናትና ንፁሃንን ጨፈጨፈ። ከገበሬው ቤት ላይ በጣለው ድሮን ገበሬዎች ተጨፍጭፏል። ጃሄማላ ላይ በጣለው ድሮን ከአስር በላይ ንፁሃን ተጨፍጭፏል። በዚህ ውጊያ የተሸነፈው የአብይ አህመድ ሬሳውን በአስካባተር ሲቀብር ቆይቶ በመናደድ በድሮን በመጨፍጨፍ ልሁኑን እና ቁጭቱን በንፁሃን ላይ ያሳርፏል። ጃዊ መተከል፣ አራተኛ ክፍለ ጦር ቀጠና፣ ጃሄማላ የገጠር ቀበሌ፣ አገዛዙ በድሮን የጨፈጨፋቸው ስም ዝርዝር፦ ጌጡ ሙላት ዕድሜ 12፣ ሀብታም አያነው ዕድሜ 15፣ ታወቀ ደርብ ዕድሜ 80 መንግስቱ መኮንን ዕድሜ 18፣ አይቻው አታለል ዕድሜ አስራ ሁለት ቀለሙ አታለል፣ ዕድሜ 10፣ መንገሻ ቄስ ታድሉ ዕድሜ 9፣ አዲሱ መኬ ዕድሜ 10፣ አስቻላ እንዳለው ዕድሜ ስድስት ቁስለኛ በማድረግ የሽንፈቱን ጥግ አሳይቷል። አድማጮቻችን ለዛሬ የነበረን ዜና ይህን ይመስላል። በቀጣይ እስከምንመለስ መልካም ጊዜ